ግን ማለት ነው ሀይሚ እንደዚህ ስትሆን ማለት ነው ቡሩኬ ሀይሚን ሳብ አድርገ ወደ ደረት የእውነት እቅፍ ብታረጋትና የባለፈው ጥፋት ነው በቃ ሀይሚ የሁሉ ነገር እንዝጋ ብለው ይቅርታ ብትላት እቅፍ አድርጋት ሁሉን ነገር የምትረሳ ነው የሚመስለኝ። ሀይሚ የሆነ በቃ ቅልጥ ያለ ፍቅር ውስጥ ናት። ቤተሰቦች ይቅርታ አድርጉልኝና ከብሩኬ ማለት ነውና ብሩኬ ያልተረዳት ነገር ትናንትና ምናለች? ሁላችሁም ልብ ካላችሁ ማለት ነው የራት ቀሚስ የገዛልኝ ነው ያው የራት ቀሚስ የሚለበሰው አለች እራት የሚጋብስ ሲኖር ነው አለች። እና ያው እኛ ስሜታችንን መግለጽ አንችልም፣ ሊሆነ የሚረዳ ሰውም ያስፈልጋል። እና እኔ ሀይሚ እንደዚህ እያሳበደ ያላት ነገር ቢኖር ፍቅር ነው። ብሩኬን በጣም እንደምትወድ ነው ያየሁት። ብሩኬ ጋር በጣም ፍቅር አለ የእውነት ቪዲዮን እንደሆን ብላችሁ ካያችሁ ብሩኬ እንዴት እኮ በስስት አይን እንደሚያያት እንዴት በፍቅር አይን እንደሚያያት ጌታ ነው ምላችሁ። በዚህ አጋጣሚ ማለት ነው ተከፋፍላችሁ የብሩኬና የሀይሚ ዩቱብ ላይ በእርግጥ እንደዚህ አይነት ነገር የለም። ሀይሚ ስታጠፋ ሀይሚ ያጥፍተሻል ብሩኬ ሲያጠፋ ብሩኬ ያጥፈታል። እንጂ ተከፋፍሎ የሚሳደብ ሀይሜን የሚሰድብ ብሩኬን የሚሰድብ ሰው የለም። ግን ቲክቶክ ላይ አሁን የሀይሜም የብሩኬም አድናቂዎች በፊት የሁለቱም አድናቂ የሆኑ ተካፋፍለው ሀይሜን የሚሳደቡ ብሩኬን የሚሳደቡ አሉና ይሄ ልክ አይደለም። ያው ብሩኬ በዚህ አጋጣሚ ተናግሯል። እኔን ደግፋችሁ ሀይሜን እባካችሁ አትሳደቡ ብሏል። ልክ አይደለም እኮ ቤተሰቦቼ። የእውነት ብሩኬና ሀይሜ ይፋቀራሉ፣ ይዋደዳሉ። የእውነቴን ነው። እንደው ተሳስታችሁ ሀይሜን የምትሳደቡ ቡሩኬን የምትሳደቡ ልክ ሳይሆኑ እኮ ልክ አይደላችሁ ማለት ስድብ አይደለም። ሀይሚ ለምን እንዲትሆኛለች? አጥፍተሻል፣ ይሄ ልክ አይደለም ማለት ይሄ ስድብ አይደለም። ቡሩኬም ሲያጠፋ እንደዚያ ይሄ ስድብ አይደለም። መመለስ ነው የሚሄዱበት መስመር ልክ ካልሆነ ልክ አይደላችሁ ማለት ነው እና ያው ቡሩኬም ያው እባካችሁን ተው፣ ሀይሚን በእኔ ምክንያት የምትሳደቡ እያለ ነው። እነሱ መኑ ሁለቱ ጋርም ያላለቀ ፍቅር አለ። እግዚአብሔር ነው። ሲቀጥል ደግሞ እቃ ክፍፍል ውስጥ መግባት ምን አስፈለገው? ሀይሚ ጋር እኮ ሀይሚ የምታናድደኝ ለምንድን ነው? ወሬ የምትሰማው ነው እኔ አሁን ቡሩኬ ከአንድ በት እስካልወጣ ድረስ አሁን እቃ ክፍ አሁን ደግሞ መኪናው የሃይሚም ጭምር ነው፣ ቡሩኬ ሲናገር እንደሰማሁት ተከፋፈሉ የሚለው አሁን ደግሞ ቲክቶክ ላይ እና እቃ ክፍፍል ውስጥ የገባችሁት እናንተ ሃይሜና ቡሩኬ አልተጋቡ አልተጋቡ አልዳር ናቸው። ገና በፍቅረኛሞች መንገድ ላይ ያሉ ናቸው። አልተጋቡም። እቃ ክፍፍል ውስጥ ወልደው ተጋብተው የሆነ እቃ አደራጅተው የሆነ ድርጅት ላይ እንዳሉ ነገር እኛ ለምንድነው ቤተሰቦች እቃ ክፍፍል ውስጥ የገባችሁት? በተለይ ቲክቶክ ላይ ዩቱብ መንደር እንኳን እንደዚህ አይነት ነገር የለምና፣ አባካችሁን ተረጋጉ። በእውነት ተረጋጉ። እሷም ፈቅዳና ወዳ ነው የምታረግለት፣ እሱም ወዶና ፈቅዶ ነው የሚያደርግላት። ይገባታል ብሎ ነው የሚያደርግላት፣ ይገባዋል ብላ ነው ግለስ ስለዛ እቃ ክፍፍል እያደረጋችሁ የእሷን የመልስ የእሱን ይሄ መልስ የምትሉ ልጆች፣ መተሳደቡ ልጆች ተከፋፍላችሁ የእውነት ጥሩ አይደለም። እውነት ጥሩ እነሱ ነገር ይለያያሉ። ልብ ብላችሁ አስተውላችሁ ካያችሁ ቡርኬ ሀይሚን በጣም ይወዳታል። ግን ከሀይሚ ደግሞ ከቡርኬ በጣም የምትፈልገው ነገር አለ፣ እንደ ሴት ማለት ነው። አፈቅድሻለሁ ሀይሚ የእኔ ቆንጆ። ይቅርታ በቃ ሁለተኛ እንደዚህ አይነት ስህተት አልሰራም ብሎ እኮ ጠጋ አድርጎ ቅፍ ቢያደርጋት ሀይሜ እንደዚህ፣ በቃ እንዲህ የምትሆነው ነገር ይበርድላታል ብዬ ኖረ እኔ ራሱ ያሰብኩት። ቤተሰቦቼ እግዚአብሔርን ነው የምላችሁ፣ በጣም ነው ስለምትወደውም ነው እንደዚህ የምትሆነው። በቃ እንዴ እግዚአብሔርን በቃ እኔ እንጃ። ሀይሜ እኮ አሁን እንደብድ ነው እየሆነች ያለችው እና እንደው ሚፍታ ሲናገር ብቻ ለብቻ ሲያወራቸው ሁለቱም እርግጥ ብለው አንድ ላይ ሲገናኙ ግን በቃ እኔ እንጃ። የእውነቴ ነው እኔ ትናንት ብያለው፣ በጣም ስታፈቅሩም የሆነ በቃ የሆነ ነገር ነው የሚያረጋችሁና ሀይሚዬም የድሮን ታሪክ እያመጣሽ እንደገና ነገሮችን ባታሰፊ ያው ቡርኬ በነ እንትና በኩል ያው ለሚፍታ ነግሮታል። ትናንትና የሰጠችኝ ስጦታ ለእኔ የሚያስፈልገኝ አይደለም መልስላት በማለት ነበረ ብሩኬ ለሚፍታ ሲናገር የሰማት ማለት ነው። እና ሀይሚና ብሩኬ እግዚአብሔር ነው ላቸው አይለያዩም። ሁለቱ ጋር መፈላለግም አለ ፍቅርም አለ እና ለዛ ነው ቤተሰቦች፣ ከስድብ ምንም አይገኝም። እቃ አከፋፋይ አትሁኑ። እነሱ ዞሮ ነገ ይገናኛሉ። ብዙ ታሪክ አንድ አመትም ብትሆን ብዙ ነገር አብረው አሳልፈው የመጡ ልጆች ናቸው። እና እባካችሁን ቲክቶክ ላይ ሁለቱንም ስለምትወዱ ነው። ለዛም ነው እንደዚህ ምትሆን። ሀይሚ የብሩኬ እንድትሆን ብሩኬ ደግሞ የሀይሚ እንዲሆን ስለፈለጋችሁ ነው። ግን በነዚህ አይነት ምክንያት አንድ ላይ ማድረግ አይቻልም። እውነቴን ነው የምላችሁ። እና በጣም ብቻ እኔ እንጃ። ቤተሰቦች የዛሬም እንግዲህ ሳይስማሙ ሳይግባቡ ሚፍታ ሊያስታርቅ ነበረ። እንግዲህ ከካሜራ ይዘው የመጣው ደግሞ ብሩኬ ነበረ። ያው ለኦዲንሶቹም እንደዚህ እያደረጉ ስላሉ እየተከፋፈሉ እየጣሉ ስላሉ ለእነሱ መልእክት ለማስተላለፍ ነበረ። እኔ እንደ ለሚፍታ አንድ ነገር ማስተላለፍ የምፈልገው ነገር በቃ ሀይሚና ብሩኬን በውስጥ ሚፍታ እየጨረሰ አስታርቀ ይዛለና የእውነ ካሜራ ፊት ጭራሽ ሲመጡ በቃ እንጃ አይግባቡም፣ መጣላት፣ የበፊቱን እያነሱ መናቆር ነው እና ብሩኬና ሀይሚ እንደዚህ አይነት ነገር ነው የያዙትና ምንም የሚያግባባቸው ነገር ስለሌለ ሚፍታዬ ከኋላ አስታርቀ